ትልቁ የእስልምና መልስ ውሸት ነው። አይደለም ካልክ መውገድ እድሜ ልክን አርዳለሁ እገላለሁ እያልክ ጀግንነት አለ። ቁርአንን ቀደጠ አለው። ከዛ ምክንያቱም ቁርአኑ ከሆነ እያሳቅቀ ያለው እኔ ሳነበው ቀደጠ አለው። ገና መይነካ ነው። እኛ መይነካን ገና መይነካ ነው። ይሄ ትንሿ ፓርት ነች ቺ ገና ጂማሬ ነው። ከሞራል አንጻር ከኢትዮጵያዊ ጨዋነት በዓል ጋር አንጻር ብናነሳቸው ደስ ማይሉ ቶፒኮች በጣም ብዙ አሉ በጣም ብዙ። እንዴ ወራፊ የሆነ ሰዓት እንትን ብለናቸው ይተውናቸዋሉ። የነብዬ ልምምዶች። ም? እነኛ ደስ ስንገባ ደግሞ ከጊዜ በኋላ ምን ልትሆን ነው? ትለምደዋለህ ሳትፈልግ ጩኸ ጩኸ ይኸው አመት ከምናምን ጮሃችሁብኝ። አይ ቲንክ እንደኔ ማንንም ላይ ጮሃችሁት ያለ አይመስለኝም። ትጮኸዋለህ ጉሮሮ ሲደርቅ ትተወዋለህ፣ ቪዲዮ ትሰራለህ ሲሰለች ታቆማለህ፣ አለቀ። ከዚህ የዘለለ ምንም አታመጣም ማለት። ብዙ ጊዜ ነው ሰማለሁ፣ አዳምጣለሁ ብዙ ጊዜ ማለት ነው። እውነት ነው የምልህ። አንድ ተጨባጭን ያላየብን ዝም ብለህ ስሜታዊ ነን እውቀትን ሎክ ምናምን የሚከተሉ ሰዎች እራሱ ማለት ነው። የመጨረሻ ወራዶች፣ የዘቀጡ እውቀት የላቸው ደደቦች። የምሬ ነው ምልክ፣ ራስን ግን ታዝባታቅ። ምን እርግጠኛ ነኝ አንዳንድ የራስን ቪዲዮ እያየክ በጣም የምታዝን ነው የሚመስለኝ ማለት የምሰራው ስራ ለራሴ የሆነ የምታፈር ይመስለኛል ነው። ዝም ብለ በቃ ጭፍን ተከታዮች አሉ። ዝም ብለው ያለ መረጃ የምታወራው፣ አንደኛ ንግግር የማያምር ያረባ ቆሻሻ፣ አፍ ይሸታል እኮ ታውቃለህ። አንተ በዚያ አፍ አላህን ትጠቅሳለህ፣ ሱብሃን ረቢ ጌታችንን አላህን፣ ውዱ ነብያችንን ትሳደባለህ።

አንተ በዚህ ፍቅ እንደፈለክ ያወራክ አላህ አንተን ዝም ማለቱ ያላህ ትዕግስት ያጅባል እኮ ዋላሂ፣ አለመኖሩ ነው አይ፣ አይ፣ አይ። የአላህ ዝምታኮ ሱረቱል ሱረቱል ኢኽላስ ላይ አላሁ ሰመድ የሚለውን ተፍሲር ኢብን አባስ ሲፈስረው ድፍን ማለት ነው ማስገቢያም ማስወጫም የሌለው ጠጣር ነው ይላል። ማስገቢያ ማስወጫ ከሌለው

ዋይ ዋይ፣ አዳምጣ። ማስገቢያ ማስወጫ የሌለው አምላክ ለምን ትከተላለህ? አንድ ወይስ ሁለት? ቁጥር 3 ቁጥር

ማስወጫም የሌለው የሁሉም መጠጊያ ነው ማለት እኮ ማስገቢያም ማስወጫም የሌለው ቀዳዳ የሌለው ድፍን ማለት ነው። ይብን አባስ ነው ያለው። እንት ጀይኑ ሚከለክ ባላ ወንድማችን ካሊድ አላህ ያልሰማህ እስካሁን ድረስ የአንተን ጩኸት ማይሰማው ድፍን ስለሆነ ነው። እስካሁን እኔን ዝም ያደኝም ማስወጫ ስለሌለው ምንም መናገር ስለማይችል ድፍን ስለሆነ ነው።

አንተም አምነህ እኖራለህ እኮ መሐመድን እኔም ተከታዮቼም ማህይም ናቸው እያለ ሳያል ቡኻሪ 1913 ላይ እኔም ተከታዮቼም ማህይማን ኢሊትሬት ነን እያለ እያለ ተከትለዋል። አ ሱራ 9 አያ 9 ላይ ወዴት እንደሚሄድ ራሱ ማያቅ እሱን ተከትለዋል። እውር እውርን ቢመራው ተያይዞ ገደል ይገባል ይላል ክርስቶስ። እውር እየመራ ተከትለኸው እየሄድክ ነው። እንኳን እኔ አሁን እንመልስልን

ምብትል ምን አለ ድድብና፣ ሱና ነው ድድብና፣ ሱና እንደሆነ ላሳየ። የነብይህን ሱና ተከታይ ነህ እያልከ ይላል። ነብይ ነብይ የተደረገበት በድድብና እንደሆነ ላሳየ። ዘ ፕሮፌት ሰይድ፣ ነብዩ እንዲህ አለ፣ ዊ አር አን ኢሊትሬት ኔሽን we neither write nor account አንጽፍም አንቆጥርም። እኛ ማህይሞች ነን። ማህይምነት ሱና ነው። ሀጀር ያስጣል። ማይም መሆን ደደም መሆን መጻፍ አለመቻል ማንበብ አለመቻል ሀጀር ያስጣል። ይሄን ሱራ 2 79ን ተፍሲር በከሰረን ተመልከተው። ሌሎቹንም ያቸው ማህይማን እንደሆናችሁ ሲራውም ያስቀምጠዋል። አላክቸሊ ፔጁ ለ156 አካባቢ ላይ 246ንም ተመልከታቸው። መሀይማን እንደሆናችሁ መሀይም እንደሆናችሁ ስለሚያስቀምጠው ምን ትኮራሩበት? ስለሆነ ሱራ 7 157 ንም ክፈትና ድገምለት እኛ መሀይም እንዳልሆን የአንተ ነብይ ነብይ፣ ይህ ደግሞ መሀይም እንደሆነ በጣም ቆሻሻ ነው። ወራዳ ሰው ነው። ብቻ ተደብቀ ያወራት ምን ተላላኪ እንኳን አንበባው፣ እሺ ቁርዓን የአይሁድ ተላላኪ እኮ ነህ። እስቲ ወንድ ኮንክ በአደባባይ ታወራ። በጣም ነው ወራዳ ቆሻሻ እኮ ነክ። እስቲ በአደባባይ ወጣ ብለህ ካውራ እስቲ። ያው እንደዚህ ይላል። እነዚያን ከነርሱ ዘንድ በተውራትና በኤንጅል ኤንጅልና ተውራት ማለት እኛ ኤንጅል አለን። ተውራት ደግሞ አይወዶች አላቸው። እንደ እስልምናው ቴዎሎጂ ተጽፎ የማያገኙትን የማይጽፍና የማያነብ መልእክተኛ ማን ይባላል? የሙተሊብ የልጅ ልጅ የአብደላ ልጅ መሐመድ። አንተ የምትከተለው የማይጽፍ የማያነብ መሐይምነት። ማለት ሱና ነው ወንድማችን። አራን ከዚህም ብላ ተውራ ምንም የጮፋ አይደለም። ምን ያገናኝ እና ዝምተ ያ አንበቦ ነቢይ ይጽፋል፣ ያነባል። አይጽፍም፣ አያነብም መሐይም እነሱ እና ነው። ስለዚህ መሐይም እነሱ ነው። መሐይም ከሆንኩኝ ይሄን መጻፍና ማንበብ እንደማይችል እንኳን እኔ እያነበብኩኝ ነብይህ እንኳን ይሄንን አይችልም። ሐዘት 24 ዓመት አካባቢ ጅብሪል የሚባል መልአክ አስተምሮት እንኳን መጻፍ ማንበብ ያልቻለ ነብይ ነው የምትከተለው። ኢቅራ እያለ ሳይ አል ቡኻሪ ጎሊማን ቡኻሪ እንደ አዲስ ነበር 3 ላይ አንብብ እያለ የጨመቀው እንኳን አስተምሮት ማንበብና መጻፍ ማይችል ነቢይ የምትከተለው ሀያ ምናምን ዓመት አስተምሮት ማለት ነው። ድድብና ሀጀር የሚያሰጥ ስለሆነ ወደ ቁርአን ተማይ። ወደ ቀድሞ ነጥባችን እንመለስ። ሱራ 3 183 ላይ ርዕስ ሽፍት ለማስደረግ ነው። እቺኛው ቶፒክ ከብዳችኋለች። ቻሌንጅ አደርጋችኋለሁ። መልስ ስጡ። መልስ ካላችሁ አታልቅሱ።

እኛ መጽሐፍ ቅዱስን አንሳደብም። እሺ እንዳንተ የወረድን ቆሻሽ ዘንድ የወረድን እናምናለን ያሁኑ መጽሐፍ ቅዱስ ባይሆንም ማለት ነው። እንዳንተ ወራዶች የወረድን ንግግራችን ይህ ከትቡ የሚሸት አይደለንም። አንተ ወራዳ የመጨረሻ ብቻ ፊት ለፊት ያገናኛል። በግም ጥቃኔ ተፈጠርኩ ይተዋልከ። ችግሩ ችግሩ ተደብቀ ነው የምታወራው? እስቲ ወጣ ብላ አውራ። በቃ ማይከስ ግማትም ነው። ሱራ ላይ በገማ ውሃ መታጠብ ይቻላል። የሞቱ ውሾች በተጣሉበት መታጠብ ይቻላል። ፔሬድ በተጣለበት ይቻላል። ነብዬ ደግሞ ሶሪ ሱናና ናሳይ ሳይሆን ሱናን አቢዳውድ 67 ላይ ነው። ሱናና ናሳይ 327 ላይ ደግሞ ነብዬ ካካ በተጣለበት ውዱ ያደርግ ነበር። ልክ ሽሮፕ እንትን እንደመጠጣት ማለት ነው። ጁስ እንደመጠጣት ካካ በዛ ይጉመጠመጥ ነበረ። ሰው ሰገራ በሚሉበት እኔ ወደ ቶፒኩ ተመለስ የሌ ላይ ምላሽ ያለው ሙስሊም ካለ ቻሌንጅ ያድርገኝ። አታልቅሱ አታልቅሱ። ናዶዋ ቻሌንጅ አርገኝ። ማይማንም ማጭበርበር ይቻል ይችላል፣ ይሆናል እኔን አታጭበረብረኝም። እኔን አታጭበረብርም። አስር ወራችሁ ተደምራችሁ መታችሁ ፌስ ቱ ፌስ እንዲቪዲዮ ክፈቱና ቁራናችሁን፣ ሀዲሳችሁን ማን ነው በትክክል ያፈዘው? አስራችሁ ተጨምቃችሁ የኔን አህል በቃላችሁ አትሉም። የኔን አህል አትችሉትም። የኔና አላታወቁትም፣ ጉራ ይሆንብኝና ማለት ነው። ሐዲስ ምን ሆነ ምን ማለት እንደሆነ ገና ማታውቁልህ ነው ያለው። እንዱ ተረት ተረት ተነገረ ውጪ ምን አለ ሐዲስ ላይ የሚለውን አታውቅም። በአረብኛ ዝም ብለው ስለነገሩ እፎይ ዋሻል፣ እፎይ እንደዚህ ነው ምናምን፣ ስሜን ስላጠፉ እውነት የሚሆን የለም። ያ አስር ተጨንቃችሁ ብመጡ በመጡ እደግምልሀለሁ። የኔን አላፈዛችሁም አባት እሰጣችኋለሁ ከፈለጋችሁ ከፈልጋችሁ አንተን ግን የተነገረን ተረተረ ተኔ መረጃዊቱ የቱ ጋር እንዳለ እስከነ ጥቅሱ እነግርሃለሁ ማለት ነው። ይሄ ልዩነታችን ነው። ይሄ ልዩነታችን ነው። ይሄን ለጌጥ አይደለም የያዝኩት ወዳጄ፣ ለጌጥ አይደለም የያዝኩት። እና አኗሽም በመረጃ ነው የምናወራው። በአረብኛ እንደምታጭበረብሩት ቲክቶክ ላይ እንዳላችሁ አይደላችሁ። ጃድ ጃድ ፎይ ላይ ይታወጅ። ቅድሚያ ጃድ ማወጅ ያለብህ ሳባዎቹ ላይ ነው። ይታሰር፣ ይታሰር፣ ይጠየቅ፣ ይጠየቅ። መጅሊሱ ለምን ዝም አለ? ጉሮሮ ሲደርቅ ውሃ ጠጣ። እፎይን ምንም አታደርገው ወይ ፍንክች። ምክንያቱም ቁርዓን ላይ ያለ ስለሆነ ሐዲስ ላይ ያለ ስለሆነ ተፍሲር ላይ ስላለ ገላለሁ አርድ አለው ነን ነን ይሄን ቆዳየው ፈርጣማ ነው፣ ደንዳና ነው። ደንታው አይደለም። ሺ ጊዜ አርዳለው። ለብቾ ዳይፈራም። ቤቱ ተደብቆ እኮ ከቤቱ ማይወጣ ሰውኮ ነው ለኔ የሚዝታው። ታቤቱ ማይወጣ እኔ ላይ ይዝታል። መረጃውን ቁርዓኑን ዲፌንድ አርጎ ሐዲስን ዲፌንድ አርጎ አርዳሉ። ገላ አለው፣ ወጋ አለው፣ ሰካ አለው ገድያ አንተን ጂሃድ ባለሀፍቶች ሁሉ ጥሪ ያቀርበዋል እኮ ባይዘይ ሰለሞኑን ነጋዴዎች፣ ለምዝም አላችሁ ባለሀፍቶች ተደራጁ፣ በቃ በገንዘብ እንትንበሉ ምናምን ነገር ተደራጅተን፣ በቃ ፎይ መግደል አለብን። ትልቁ የእስልምና መልስ ግድያ ነው። ትልቁ የእስልምና መልስ ውሸት ነው አደለም ካልክ ሞገት እድሜ ልክህን አርዳለሁ እገላለሁ እያልክ ጀግንነት አለን። ቁርዓንን ቀደጠ አለው። ከዛ ምክንያቱም ቁርዓኑ ከሆነ እያሳቅቀ ያለው እኔ ሳነብው ቀደጠ አለው። ገና መይነካ ነው፣ መይነካ ገና መይነካ ነው። ይሄ ትንሿ ፓርት ነች። ገና ጅማሬ ነው። ከሞራል አንጻር ከኢትዮጵያዊ ጨዋነት በዓል ጋር አንፃር ብናነሳቸው ደስ ማይሉ ቶፒኮች በጣም ብዙ አሉ። በጣም ብዙ። እንዲሁ የሆነ ለየነ ሰዓት እንትን ብለናቸው ይተውናቸዋሉ። የነብዬ ልምምዶች እነኛ ላይ ስንገባ ደግሞ ከጊዜ በኋላ ምን ልትሆን ነው? ትለምደዋለህ ሳትፈልግ። ጩኸ ጩኸ ያው አመት ከምናምን ጮሃችሁብኝ አይ ቲንክ እንደ እኔ ማንም ላይ ጨዋችሁት ያለ አይመስለኝም። ትጨዋለህ ጉሮሮ ሲደርቅ ትተዋለህ። ቪዲዮ ትሰራለህ ሲሰለችህ ታቆማለህ። አለቀ። ከዚህ የዘለለ ምንም አታመጣም። ሁላችሁ ቪዲዮ ሰራችኋል ማለት ይቻላል በእኔ ጉዳይ ላይ ብለህ ብለህ ብለህ ትሰራ ትሰራ ትሰራና ሲሰለችህ ትተዋለህ። ሌላኛው ይቀበላል ይል ይል ይል እና ምንም ለውጥ ሳያመጣ ይተዋል። ምንም አታመጣም። ለምደሃል ሌላው ላይ ሌላውን በማስፈራራት ማስቆም ለምደሃል። አይታሰብም ከአሁን በኋላ።